ስሙ ግርማዬ ነው፣ ለገላዬ የተሸለምኩት ነው ከሙላዬ፣ ሰው ምግብ ሳይበላ እንደማይኖር ስሞት ስንቅ ሆኗል። ያሙክታ ስሙ ግርማዬ ነው፣ ለገላዬ የተሸለምኩት ነው ከሙላዬ፣ ሰው ምግብ ሳይበላ እንደማይኖር ስሞት ሰላም አሊኩም ወራህመቱላ ወበረካቱ። ሰላም ውድና የተከበራችሁ የዙዙ ፋሚሊ ቤተሰቦች እንዲናቸሁ ዳናነች ወይ? እኛ በጣም ዳናነን አለን። አልሐምዱላ። ኢድ ሙባረክ። ባለፈው ደብሮ ስለነበረ አብዲ ሲቀርጽ ረስቸዋለሁ። ና ኢድ ሙባረክ እንኳ አላልኳችም፣ እንኳን አደረሳችሁ ማለት ትፈልጋለሁ በዚህ አጋጣሚ። ያኔ ትንሽ ተባብሮ ነበረ እንዳያችሁት ና ደግሞ ዛሬ እንግዲህ ቆንጅየዋን እና ተወዳጇ የሆኖቿን ዩቱበሯን ያው በጣም ተወዳጅ ናት፣ በጣም ነው የምትወዷት። እና ለኢድ ለት ጠርታ ነበረ፣ ግን እውነት ለመናገር ደብሮኝ ስለነበር ነው የትም አልወጣሁም። ሶ የኢድ ለት አልሄድኩላትም። ዛሬ ሂጄ ላካክሰው ነው። እና ውድ ተመልካች ያው ማናት እሷ እያላችሁ ነው ያው ከቆንጆዋ ከፈኪ ቤት እየሄድኩ ነው። ለጣርታ ነበር አልሄድኩም፣ ነግሬያችኋለሁ። ና ዛሬ ደግሞ ከቤት ከሙል ሂጄ ከእሷ ጋር ስጫወት ውዬ እንዲሁም ደግሞ ብዙ ተመልካቾች ኮመንት ላይ ያየሆነና ፈኪነት ፈኪ ፈኪ ፈኪ እያላችሁ ነው። ና እዚህን ያክል በጣም ተወዳጅ እንደሆነች አላውቅም ነበረ። እኛ ብቻ የምንወዳት ነበርም ይመስለኝና ሶ ከናፈቃቻችሁ አይቀር ለምን በዛውም በአንድ ድንጋይ ሁለት ወፍ ይባላል እና፣ ከዛ አጋጣሚ እጄ ሰላም ለምን ስላትኝ፣ ለተመልካችም ለምን አላሳያትም፣ ለምን ሀያ ሀያትላችሁም፣ ብዬ ነው። እና ለማንኛውም ወደ ፈኪ ቤት እየሄድ ነው፣ መንገድ ላይ ነን። ምን ይዘንላት እንሄድ እስኪ፣ በእናንተ ምርጫ ምን ምን ይዤላት ልሄድ? ምንድነው ይዤ መሄድ አለብኝ? አላቅም እና የሆነ ነገር ገዝተን ወደ ቤቷ እንሄዳለን። ሶ እዛ ያለውን ነገር አብረን እናያለን። እስከዛው ወዳችኋለሁ። እንደተለመደው ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ወዶቼ። እንግዲህ እየወጣው ነው እየወጣው ነው እንዳን ታይም ኳኳኳኳኳኳኳ

ደስ ያለሽ ልጅ ቢኖረኝ ልስጥሽ። እንደ እድርሽ ነበር። አልደረስሽማ፣ ገና ነሽ። ቀስ በይ። በቃ በልጅሽ በልጅ ይሻለሽ። ልጅሽም ታድጋለሽ። ልጅ ምን ይሻለሽ? ሥራሽ ውለጅ ሌላ ልውላ ሻላ ምግብ እየሰራሁ ነበረ።

ሰላም ልብሷን ቀያራሽ፣ ድፋሚሊዎቻችን፣ ሰላም አሌኩም እንድናችሁ አማን ነው። ያው እስካሁን ካሜራ ማን አርጋኝ በካሜራ ማን ነበርኩኝ። አሁን እኔም አብሬ ወደ ፈኪ ቤት ጋብቻለሁ ማለት ነው። ወደ ምሳ ልንገባ ነው። እነሱ ሰላም የሚሉ አይመስለኝም። ብዙ አድርቀዋል መሰለኝ። ለማንኛውም ማህለ ነው። በእሷ ቤት እኔ እኔ ነው፣ አንቺ ነበርሽ ማለት ነው። ችግር የለም። እና እሱ አረበኛው አየሽ፣ እንጀምረው። ብስሚላ ሸክሉ ምናምን በጣም የሚያምር የሚጣፍጥ ይመስላል

ሰፈር ወይኔ ወይኔ፣ ምን ሆነሽ ነው ግን ከእኛ ተለይተሽ የመጣሽ? ለምንድን ነው ከእኛ ተለይተሽ የመጣሽ? ኛ ያለ ዘባ ወስት ሌሉ እንከኛ ዘባ። በቅርቡ እንግዲህ እንቀላቀልሻለን። ቤት ነው፣ ቤት ነው፣ ሰፊ ቤት ነው። በቃ ባለ አንድ ቤዛ እስኪ ኮመንት ስጡኛ። እኔ አሁን ኢትዮጵያ ውስጥ የሴት ጓደኛ የለኝም። ያው ብዙ ጊዜ የምንድን ነው የሴት ጓደኛ የለሽም ከወንዶች ጋር ምናምን ትሉኛላችሁ። እና እንግዲህ ፈኬ ያው ጓደኛ ይሆናላችሁ። ሚስተር ነው እናዘ እናማ በቃ ወደ እሷ ብመጣ ምን ትሉኛላችሁ? ወደ እሷ ሰፈር አይ እዛ ቤት ሹኝ ወይም ደግሞ ኔላ ሰፈር ቀየር የምትሆን ካላችሁ እስኪ አሳይታችሁ ጠብቃለሁ። በዚ ጣፍጣ እንብላ። በደንብ ንብላ ግን ስትር ነው። በቃ እዚህ ደስ በዚም እኮ ደስ ይላል። ለብቻ እንግዲህ ድብር ትንሽ አለ። ኧረ በጣም ነው የሚለው። እንደ ብቻ መሆንሽ አይደል? አይ ለብቻ ስልሽ ያልገባሽን መሰለኝ። አሪፍ ነው። እንዳይስጠዋት በምፈልግላት እንግዲህ እንደዚያ ነው እሱ። አይደል የምፈልገው። እንዴ ነው ብቸኝነቱ ወደዋለች። በይ በጣም ደስ ይላል። አንዳንድ ጊዜ ብቸኝነት ራሳችሁን ታዳምጣላችሁ፣ ማን እንደሚወዳችሁ ና እንደምጣላችሁም ታውቃላችሁ በታይም ላይ እና ሁሌ ብቸኛ ሁነ እንዳትሰሙ ሁሉም ራስን መስሎ መኖር አሪፍ ነው። ከሰው ደግሞ ምንም አለመጠበቅ እና ውጭ ቤተሰብ ብቻዎችን ምሳ በፈኪ ቤት በጣም ደስ ይላል። ካሜራ ለምን አዘጋ? ካሜራ በኋላ ስዘጋ አነሰብኝ ያማቅ ጉርሻ ነበር።

የኔ ጉርሻ አይኖ በጣም ብዙ ሰው እንደሚወደው እና የኔን ጉርሻ ቀምሰው እንዲህ ነው እየሮጡ ነው። ተመልሰሽ እንድትመጪልኝ ሰው እንዳትገኝ። ውድ ቤተሰቦቼ አሁን ካሜራ ተደቅኖ ምንም መብላት አልቻልኩም። እንገናኛለን። ባይ። ባይ። ዩ ስሙማ፣ ይሄን ምግቡን እንብላ፣ እኛ እንብላ ቡና ስንጠጣ፣ በዛውም ደግሞ አንድ የሚወራ ምናምን ነገር አለና የሆነ ወሬ ሰምቻለሁ። ስለ ቤቷ ነው ያናወራል፣ የሆነ ነገር አለ። ኧረ ተው! ኧረ ተው! ሚስጥር የሚባል ነገር አለ፣ አደባባይ አታውጡ። ሚስጥር የለኝም ባይ ዘ ወይ እኔ የለኝም። አለካላችሁም ያህ ያወሩት በቃ። በኋላ እንገናኛለን። እኔ ይሄ ድምጽ ነው ደስ የሚለው ይሄ ድምጽና ይሄ ነገር እንጂ ቡና መጠጣት አለመውደድ አለ። አቅም ያንሰኛል። እኔ ከጠጣ ቡና ሰው አንዳንድ

እንትን ይሄ ምንድን ነው? ስጋ አልበሰለም ምናምን። አይ ማሻላ ይጣፍጣል፣ ብራክ ይባረክ። በጣም ነው የሚጣፍጠው። ግን ማለት ሁሉ ጥሪ ሁላሽ እ እ አልችልም በጣም ሩቅ ስለሆነ ቢስሚላህ፣ በጣም ሩቅ ነው።

ይለያም ከናውገራ ጠብስ ይለያል። ሲጀመር እንደምጠጣ ስትነግረኝ እንደምታፈላው አንቺ ጋር እኮ ውሃ ነው የምትጠጪ፣ እና እንዳይመስልሽ ነው። አላውቅም። አንዳንዴ አሪፍ ነው፣ አንዳንዴ ተሳክቶልሽ የሚጥሩበት ሰዓት አለ። ብዙ ጊዜ ድሮ ምን እንዳደርግ ታውቃለህ? ምን አደርግ እንደነበር ልቀዳ ስል አንድ ስን ቀድቼ ሁለተኛውን ስን ልቀዳ ስል የለም፣ ድሮ ምክንያቱም ልምድ የለኝም። ምን ያለአረን አላውቅም። ልታስጠጪ ነው። እንጠጣ ቤተሰብ ግን እኮ ቡና እሱ ስራ ያለባት ይመስለኛል። ኧረ የሆነ ሰዓት ይዞ ነበር። አንቺ አንደኛ አንደኛ ነው። በጣም ረጋ አድርግ። በቃ ስኳሩን አንደኛ ነው።

ግን የእናቴ አያሳምመኝም። በቃ መድሃኒት ነው በለው ለእኔ እኔ የምሰራው ምናምንእ ጀምር አልችልም። እሱን እኮ ነው አወፍረዋለው ወይ አቀጥነዋለው በቃ እንደዚህ

ኮሞንዚቶ ንኪዩ ሰማ አጋሰሶቹ፣ እነዚህማ ምንም አይመስላቸውም። ቴንኪውማ አይሉም እኮ ቡና ብንና ይልመድብሽ እኔ ጋር እየመጣሽም ለእነዚህ ላቸው። እኔ ግን ትንሽ ደስ ይለኛል። ወላ ይወድቃሉ ቡና ልገዛ ነው። መኪና ባዛል ልገዛ እኮ ነው፣ የምሬ ነው። እና ማሻላህ ሳይባል የሆነ ነገር ይባል። አረ በቃ፣ እሺ እንድትይ ነበር። እዛ ጠፈር ሰላይ ማለት ምንድን ነው? ጠፈር ሰፈሩና ጠፈር ነው። ምንድን ነው? ገጠር፣ ጠፈር፣ የመጨረሻ እዛ ሰፈርሽ መግዛት የግድ ነው እንግዲህ አለ። አሁን እስጥሽ ጨምርልሽ፣ ነው ቤተሰብ። መኪና ልገዛ ነው፣ ለማንኛውም

አይ ሌላ ያለ ሰው አለ። እንደዚህ አይነት ሲኒ ነው የምወደው። ያለ ሰው አለ። ማን ነው እዚህ ጋ? እንደዚህ በጣም ነው የምወደው። ባይዘው ወይ በጣም ነው የምወደው በተለይ አዳዲስ ዲዛይን የሚመጡ ሲኒዎች

አረማዊ ካስደግላት ይሄ ወሬ ይቅረባቸዋል። ቅዠት እንደ በህልምሽ ነው እንጂ ይሄ ነገር ህልም ነው። እባክሽ ህልም ልም በይው አረግ

እውነት በጣም አይ አይኛ ህልመኛ ነሽ። ጎጆ አለ ምሽል ያው እንግዲህ ከዚህ አጋጣሚ አገባ ነው ማለት ነው። ላገባ እኮ ነው ወይ ያማረውን ትዳር ስጠሽ። አሜን። እሱ በአንቺ ባስ ይበል ማለት ነው። እሱ ከአንቺ በላይ እሱ ይውደድሽ ማለት ነው። አሜን ከልጅሽን ከአንቺ በላይ የሚወዳት አላህ ያደርግልሽ። በቃ ቤትሽን ሁሉ ነገርሽን ማለት ነው እንደ ከአንቺ በላይ በቃ ስስት ብሎ የሚይዝልሽ አላህ ያደርግልሽ። የሞትልሽ አልለይሽ ሳላይሽ አልዋል የሚል ያደርግልሽ። የትገባሽ የትወጣሽ የማይለውን

ስለመጣሽ አመሰግናለሁ ስለጠራሽኝም በጣም ኦ ማይ ጎድነስ ተሽከረመንኩኝ። በዚህ አዎ፣ ሰሞኑን ቪዲዮ ላይ አልመጣበት ምክንያት ትንሽ ብቻ ስለነበርኩኝ ለበዓል ሁሉም ወደ ሌላ ሀገር ሲሄድ ነበር። ከነገ በኋላ ኢንሻአላህ ኤኒ ታይም ሁሌም እመጣለሁኝ። እና ለበዓል ሁሉም ስለስረተ አባል መሰረታ ተመቸኝ፣ ለዛ ነው። እና በጣም በወዳችኋለሁ ዚዙዬ በቃሽ፣ ከዚህ በላይ በትቆይ ውልቀይ ቤተሰብ ከፍቶኛል። እና ውድ ፋሚሊዎቻችን ዛሬ እንግዲህ ጠነበፈግቤት ጉንጭ አበጠ። ተቆጣች። ለማንኛውም ውድ ፋሚሊዎቻችን ዛሬ ፈኪ ቤት እንግዲህ ምሳችንን በላን፣ ቡናችን ጥጣን። በነገራችን ላይ ምርጥ ቡና ነው ያፈላችሁ፣ በጣም ደስ የሚል ነበር። እናመሰግናለን። አላይስጥልን፣ ይልመድብሽ። እንሻላ እንግዲህ ሌላውን እንኳን ቅድም መርቀናል። እንግዲህ ያሰብሽ ሁሉ ይሳካ፣ ሁሉም ነገር ይመርብሽ። እናመሰግናለን። እና ውዶችዬ በጣም ጥሩ ጊዜ ነበር ያሳለፍነው። በነገራችን ላይ ጥሩ ሰዎች በዙሪያች ማግኘት ቀላል አይደለም። እና አመሰግናለሁ በዚህ ታይም ላይ በኢድ ታውቃላችሁ፣ ጓደኞች የሉም። ሙጃሂድ ቆይ አለቀህም? ጥላህኒ ድሃን ዛ ፋሚሊዎቼ ገላይ መሌም ለ መጣሎ ቤሽ አልተመቻቸልም ቤተሰቦች ደባብሮ የነበረ የለት ሁለት አልመጣሁም፣ ፈኪ ጠርታ ነበር አልመጣሁም። አልሞስት አሁን ወደ ስንተኛው ቀን ነው? ሶስተኛ ቀን ነው። ሄድ በአራተኛው ነው ቪዲዮ የሚለቀቀው ብዬ አስባለሁ፣ ወይ በአራተኛው ወይ አምስተኛው ላይ የሚለቀቀው። እና ውድ ተመልካቾቼ ከውድ እህቴ ጋር መጥቼ መልካም ጊዜ አሳልፍ ያለው ፈኪ በድጋሚ በጣም ነው የማመሰግነው። አላህ በወጣ ይተካለኝ፣ እድሜና ጤና ይስጠሽ። በጣም እጅጉን አድርጌ እወድሻለሁ። ብራዘር እንኳን እኔ ጋር ስለመጣክ አመሰግናለሁ። እና ወንዶች ይ በጣም ነው የምወዳችሁ። በሌላ ቪዲዮ እስክንገረን፣ ሰላም አለይኩም።